የኮሮና ቫይረስ ከመነሻው ጀምሮ ስሙንና ባህሪውን እየቀያየረ የአለምን ህዝብ ስጋት ላይ ከጣለ ሁለት ዓመት ሊሞላው ነው በሀገራችንም ኮቪድ-19 ከተከሰተ ወዲህ ከ6ሺህ በላይ ዜጎች ህይወትን ነጥቋል በተለይ ደግሞ ከወራት በፊት ተከስቶ በነበረው ዴልታ በተሰኘው የኮቪድ-19 ዝርያ ቀላል የማይባል ቁጥር ያላቸው ዜጎቻችን ለእልፈት ህይወት ተዳርገዋል። በርካቶችም በጽኑ ታመው በስቃይ ውስጥ አልፏል። ታዲያ ከሰሞኑ በደቡብ አፍሪካ ተገኝቷል የተባለው አዲሱ የኮሮና ቫይረስ ዝርያ ኦሚክሮን ሌላው የዓለማችንና የሀገራችን ስጋት ሆኗል። ታዲያ ይህ በእንዲህ እንዳለ ቫይረሱን ለመቆጣጠር የኮቪድ-19 ክትባት ከተገኘ ጀምሮ ሀገራት ህዝቦቻቸውን እያስከተቡ ይገኛሉ። ሀገራችንም በተለያዩ ጊዜያት የኮቪድ-19 ክትባቶች ወደ ሀገር ውስጥ በማስገባት ህዝቦቿን እየከተበች ሲሆን እስካሁን ባለው ሂደት ከ ስምንት ሚሊየን በላይ ዜጎች ክትባቱን አግኝተዋል። ይህ እምነት የተጣለበት ክትባት አንድም ቫይረሱን ለመከላከል ሌላው ደግሞ ቫይረሱ ቢይዘን ለከፋ የጤና ችግር እንዳንጋለጥ እንደሚረዳ ከጤና ባለሙያዎች ይደመጣል። እኛም ይህንኑ እውነታ ለመመልከት ኤካ ኮተቤ የኮቪድ-19 ህክምና ማዕከል ጎራ ብለን በተከተቡና ባልተከተቡ ሰዎች መካከል ያለውን የቫይረሱን ባህሪ በተመለከተና ከሌሎች ተያያዥ ጉዳዮች አንጻር ከጤና ባለሙያዎችና ከታካሚዎች ጋር ቆይታ አድርገናል። ኢየሩሳሌም ዳንኤል ናት ያዘጋጃችሁ። ተከታትለን እንመለስ። በጣም ከባድ ነው ህመሙ። በጣም ያው ኮቪድን ኖርማሊ የስትጠነቀቅ ነው የኖርኩት ገባ ከተባለበት ጊዜ ጀምሮ የሚደረገውን ጥንቃቄ ሁሉ እያደረግኩ የስትጠነቀቅ ነው የኖርኩት፣ ግን በጥንቃቄ ብቻ የሆነች ኤኒ ኢንሲደንስ ነች ለዛ በሽታ የሚያጋልጠንና ስለዚህ እርቀ ነው የምንለው ብቻ አይደለም እና ክትባቱ ምንም ምትክ የማይገኝለት ነገር ነው እና ማንኛውም ሰው ክትባት ቢወስድ በጣም ደስ ይለኛል። ቀደም ብሎ እኛ እንደ ቀልድ ባልባሪ በየመንደሩ የሚወረን ወር እየተቀበልን ደም መርጋት ችግሮች ይፈጥራል እኮ ክትባቱ እንል ነበር። አሁን ራሴ ባለመከተቤ ለዚህ ችግር ተዳርግ ያለ ምክንያቱም የተወሰነ ደረጃ በሽታውን ሊቋቋምልኝ ይችል ነበር በከተብ ኖሮ። ስለዚህ አሁን ክ ከዳን ኮኝ ድኛ ያለ አሁን ወደ መብጣቱ አካባቢ ነኝ። ስለዚህ ጊዜ አልወስድም ለመከተብ። ክትባቱን ተከተቡ ሲሉ አንዳንዶቹ እንትን ያደርጋል ክትባቱ ወደ ሌላ ነገር ውስጥ ስለሚከት አትከተው ምናምን የሚለውን ነገር ሰምቼ እንጂ ስተት ሰርቻለሁኝ። አሁን እኔ አለመከተቤ ማለት ነው። እና ስህተት ስለሰራሁኝ እግዚአብሔር ይመስገን፣ በአጭር ጊዜ ውስጥ ግን ለዚህ በቅቻለሁኝ። መከተቡ ግን ውጤታማ እንደሚያደርግ ጤናማ እንደሚያደርግ አየ ነው። አሁን በዚች ቀን ውስጥ እንኳን ብዙ ነገሮችን እያየን ነው። አሁን ምናልባት ሆስፒታል ውስጥ ካሉ ታካሚዎች ምናልባት አንድ ሁለት ሰው ብናገኝ ነው ክትባቱን የወሰደ ኮቪድ የታመመ ማለት ነው። ወደ ጽኑ ሕክምና ክፍል የሚገቡት ሰዎችን ደግሞ ስናይ በጣም አልፎ አልፎ ማለት እጅግ በጣም ብዙ ሰዎችን አክመን ምናልባት አንድ ሰው ልናገኝ እንችላለን እና እንግዲህ ቫክሲኑ ወይም ክትባቱ በሽታው ሙሉ በሙሉ ላይከላከል ይችላል። ግን በበሽታው ከተያዘን በኋላ ምልክት የማሳየት ከዛ ደግሞ የምልክቱ ደረጃ ከበድ ያለና የጠና እንዳይሆን የመከላከል እድሉ የስፋ መሆኑን ያሳየናል። ክትባቶቹ የተለመዱት የጎንዮሽ ጉዳቶች ወይም ሳይድ ኤፌክትስ የሚወጋበት ቦታ ላይ ህመም፣ የሚወጋበት ቦታ ላይ ክትባቱ የሚሰጥበት ቦታ ላይ የማበጥ የመቅላት ስሜት፣ ራስ ምታት፣ የወገብ ህመም፣ ትኩሳት፣ እንዲህ አይነት ነገሮች የተለመዱ ናቸው። ግን እነዚህ በአብዛኛው የሚጠፉ ናቸው። ከዚያ ሌሎች ደግሞ የጎንዮሽ ጉዳቶች አልፎ አልፎ የሚመጡ ማለት እነዚህ ሬር የምንላቸው ማለት ነው። ምናልባት ብዙ ሺህ ሰዎች ቢከተቡ ምናልባት አንድ ሰው ላይ አልፎ አልፎ የሚታይና ደግሞ መታከም የሚችል እንደ ሪያክሽን፣ እንደዚህ እንደ አለርጂክ ሪያክሽን ማለት ነው። እንደ አለርጂ የሰውነት መቆጣት ማለት ነው። እንደዚህ አይነት ነገር ሊኖር ይችላል። ግን እነዚህ አንደኛ በሁሉም ሰዎች ላይ የሚሆኑ አይደሉም። በጣም አልፎ አልፎ የሚከሰቱ ነገሮች ናቸው። ሁለተኛ ነገር ደግሞ ኮቪድ ታሞ የጽኑ ሕክምና ክፍል ገብቶ ከመታከም እነዚህ ሳይድ ኤፌክቶች ቢመጡ እነዛን ሳይድ ኤፌክቶች ማከም የተሻለ ይሆናል። እኛ ብዙ ሰዎች ቢታመሙብን እነዚህን ነገሮች በሙሉ ሰው በሚፈልገው እና በሚያስፈልገው ልክ ማድረስ አንችልም፣ የሀገራችን የአቅም ውስንነት ስላለ። ስለዚህ መከላከሉ ላይ ዛሬ ብንሰራ ነገ አራተኛው ስርጭት በጣም ከመጨመሩ በፊት ይህንን ብንሰራ እንዳይጨምር ያግዘናል። ቢጨምርም ብዙ የመታመም እድላችን ዝቅተኛ ይሆናል። መዘናጋቱን ትተን ከጠባዩ አንጻር መውሰዳችን ጥሩ ነው። አራተኛ ዌብ ሊመጣ ይችላል። ያ ከመምጣቱ በፊት ዛሬ ላይ ብንሰራ መልካም ነው እላለሁ።